ዓለማችን ሶስት አራተኛው ክፍል በውኃ የተሸፈነ ሲሆን ወደ ሰው ልጆች ቀረብ ሲል ደግሞ ከ60 በመቶ በላይ የሰውነታችን ይዘት ውሃ እንደሆነ ሳይንሳዊ ጥናቶች ያመለክታሉ። ውሃ የሰው ልጆችን ጨምሮ ለፍጥረት ዓለም ሁሉ የተሰጠ እጅግ ውድ የተፈጥሮ ሀብት ነው። ውሃ አላቂ ሀብት እንደመሆኑ በአግባቡ መጠቀም ካልተቻለ ለዓለም ስጋትን ይጋርጣል። በመሆኑም የዓለም የውሃ ቀን ፍትሐዊ የንጹህ ውሃ አስተዳደርን መከተልንና ውሃን መቆጠብን በሚያበረታቱ ሀሳቦች በየአመቱ ይከበራል። በሀገራችን በየአመቱ መጋቢት አስራ ሶስት ቀን የሚከበረው የዓለም የውሃ ቀን ዘንድሮም በተለይ በመዲናችን አዲስ አበባ ለውሃ ጥበቃና እንክብካቤ እንዲደረግ ግንዛቤ በሚፈጥር መንገድ የተከበረ ሲሆን በተለይ ማህበረሰቡ ግንዛቤው የኖረው ዘንድ ቅድሚያ የሚዲያ ባለሙያዎች ከውሃ ምንነት ጀምሮ የአመራረትና የስርጭት ሂደትን እንዲረዱ ለማስቻል የለገዳዲ ግድብንና ውሃ ማጣሪያ ጣቢያን እንዲጎበኙ ብሎም በዚህ ሂደት በሚገጥሙ ተግዳሮቶች ዙሪያ ከአዲስ አበባ ውሃና ፍሳሽ ባለስልጣን ጋር እንዲወያዩ ተደርጓል። አብዛኛዎቹ እንዳሉ በማለት በሚቻል ደረጃ አርታኢያን ናቸው ወይም ኤዲተሮች ናቸው ማለት ነው። እንግዲህ የእነሱ የውሃና ፍሳሽን በደንብ ማወቅ በጣም ትልቅ እገዛ ያደርጋል። ተቋሙ እንደሚታወቀው ተቋማችን የሚያቀርበው ውሃና የከተማው ፍላጎት አይጣጠምም። ከዛም የተነሳ ደግሞ ከፍ ያለ የህዝብ ጩኸት አለ። ያ ለምን ሆነ የሚለው የጋዜጠኛውም ጥያቄ ጭምር ነው፣ የህዝቡ ብቻ ሳይሆን። ስለዚህ ጋዜጠኞችን ወይም ደግሞ ኤዲተሮችን ደግሞ ውሃ ምንድነው? እንዴትስ ይመረታል? ውሃ 24 ሰዓት ለማቅረብ ምን አይነት ተግዳሮቶች አሉ? የሚለውን ግንዛቤ በመፍጠር እነሱ ደግሞ የተለያየ ሚዲያ ከኦንላይን ሚዲያ ከብሮድካስት ሚዲያ እንዲሁም ደግሞ ከፕሪንት ሚዲያ የተውጣጡ ኤዲተሮች ናቸው የለገዳዲ ግድብን የጎበኙት። እንደዚሁም የውይይት መድረክም ነበረን በዛ ላይ። በጣም ጥሩ የግንዛቤ የተፈጠረበት ሁኔታ ነው ያለው። ጋዜጠኞቹም ወይም ደግሞ ኤዲተሮቹም ብዥ ያለባቸውን ጥያቄ የሆነባቸውን የህዝብ ጥያቄ ነው ብለው የሚያስቡትን አንስተው ከተቋሙ አመራሮች ጋራ ውይይት ያደረጉበትና በዋናነት አላማው ኤዲተሮች ይዘት ላይ ይወስናሉ። ነገ በሚሰራ ዜና ፕሮግራም ላይ ይወስናሉ። ሲወስኑ ግን ተቋሙን ተረድተውና ነባሪያዊ ሁኔታውን አውቀው መስራት እንዲችሉና በዋናነት ደግሞ በቀጣይ ስራዎችን አብሮ በጋራ ለመስራትን ታሳቢ ያደረገ ነው። በጣም ከሚተቹ ሰዎች ውስጥ በተለይ የከተማዋን እድሜ እየጠቀስኩ ከሚተቹ ውስጥ አንዱ ነኝ። 1879 መነሻ አድርጌ በ138 ዓመት ውስጥ ስለ ውሃ በሚል ማለት ነው። ይሄ ጾቤስ ግን ይሄ መረጃ የለኝም። ሶ አሁን የምናወራው ስለ ጥረት ነው። ስቲን ግን አሁን ከሰማት ፕሬዘንቴሽን ደግሞ ውች በጣም ነው መደነቅ ያለባችሁ ይሄ ሁሉ ፕሮብሌም ሆኖ የከተማዋን ውሃ በዚህ መንገድ ማኔጅ መረግ ደግሞ እስተ አዘር ስኪል ነው። በመጀመሪያ ደረጃ በአቆጣጠሩ ደረጃ ላይ ነው የመጀመሪያ ሁልጊዜም መተው ካነበቡ በኋላ ክፍያው ከፍጆታ በላይ የሚቆጥርበት ሁኔታ አለ። እሱ ላይ በደንብ ሊሰመርበት ይገባል። ሌላኛው ደግሞ ልክ ውሃ ጠፍታ ስትመጣ በቃ በጣም አፈር የሆነ ውሃዎች ይመጣሉ ከቧንቧው ላይና፣ ይህን እንዴት ነው ቁጥጥር ልታደርጉባቸው የምትችሉት ለማለት ይፈልጋለሁ። ሆቴሎች ናቸው መቼም ይመስለኛል። ሆስፒታሎች፣ ሆቴሎች እና ዩኒቨርሲቲዎች በጣም ትልልቅ የሆነ በቀን በጣም ብዙ የሚጠቀሙትና ቢያንስ እነሱ እነሱ እንኳን እንዲጠቀሙ ቢደረግ በከርሰ ምድር ውሃ ሌሎች ሀገራት ግን አፍሪካ ሀገራት ስንሄድ ግን እንደ ሪል ስቴትም ምንም ህንፃ የሰራ ሁሉ ከታችን የሚያወጣው እንጂ ከመንግስት ጋር አይጋፋም ውሃ ፍለጋም። እኛ ከናንተ ጋር መወያየት የፈለግነው ትራንስፓረንሲ ለመፍጠር ነው። ትራንስፓረንሲ ከፈጠርን ያለውን ነባራዊ ሁኔታ እናንተ ማወቅ ባለባችሁ ደረጃ ምክንያቱም እኛንን የተቀጠ ነው። ውሃ ለማሰራጨት ግን እንዴት ነው የሚሰራጨው? እንደ ፋብሪካ ነው። የሰጣችሁንን ያህል ነው የምናሰራጨው፣ ያልተሰጠንን ከየትም ልናወጣው አንችልም። ሁልጊዜ እየተገናኙ ተወያይቶ ምንድን ነው ያለው ምንድን ነው የሌለው የትኛው ነው በሰራተኞች በማኔጅመንት ጥፋት ችግር የሆነው የትኛው ደግሞ በሌላ በኩል እርዳታና በእኛ ምን ይጠበቃል የሚለው ለማድረግ በጣም ሰከን ሰከን ባለ መልኩ ቀርቦ መወያየት ያስፈልጋል። አልበለዚያ እንዲሁ ጫፍና ጫፍ ተይዞ ህብረተሰቡም ይሳሳታል። ዋናው መፍትሔ ላይም ሳንነጋገር እየተሸጋገረ እየተሸጋገረ ሌላ አጀንዳ ልንፈጥር እንችላለን። አሰራር በጅተን መመሪያ አውጥተን፣ አሁን ሪል ስቴቶች፣ ሆቴሎች ሊደግፉን የሚገቡ ማለት ነው። ይሄ ገንዘብ ሊከፈልበት የሚገባ ሪሶርስ ነው ሼር ሊደረግ ለድሃው ሼር ሊደረግ የሚገባ ሪሶርስ ነው። አሁን ግን ተቋሙ ስለሆነ የተቸገረው በሚፈለገው ዲማንድ መጠን ለማቅረብ ያልቻለው ለነኚህ ተቋማት አንድ ሁለተኛ፣ እነኚህ ተቋማት ቅድም ባልኩት መሰረት ከፍተኛውን እንትን እየተጠቀሙ ስለሆነ የእነሱ መቀነስ አካባቢ ላይ ያለውን ውሃ ስለሚያሻሽልን ካለ ኮንዲሽን ለመስጠት እየሞከርን ነው። ጥናታቸውን ግን ያለ በኢንዲፔንደንት ሶስተኛ ወገን አስጠንተው ውሃ ማግኘታቸውን አረጋግጠው እንዲቆፍሩ እያደረግን ነው። ከዚህ ቀደም እንደዚህ አይነት የኢንፎርሜሽን ኤክስፖር ወይም ደግሞ ለመረጃ እንደዚህ አክሰስ ማድረግ እድሉ ገጥሞኝ አያውቅም። ብዙዎቻችንም ዛሬ ጉብኝቱን ያደረግነው ጋዜጠኞች የዚህ አይነት ስሜት እንደተሰማ እናምናለሁ። ያው እንደሚታወቀው ከተማችን በጣም ከፍተኛ የሆነ የውሃ ፍላጎት ያላት ከተማ ናት። በየቦታው እዚህ ምዛም ውሃ የለም ሲባል ነው የምንሰማው ብዙ ጊዜ። ኮምፕሌን ወይም ደግሞ የቅሬታ ምንጭ ሆኖ ነው ከአገልግሎት ዘርፎች በሙሉ በዋናነት የሚታየው የውሃ አገልግሎት ከዛ አንፃር ብዙዎቻችን ጥያቄ ነው ያለን ሁሉ ጊዜም ይሄንም ያክል የከተማ ሕዝብ እያለ ከተመሰረተ ረጅም ዘመን ያስቆጠረ የአዲስ አበባ የውሃ አገልግሎት እስካሁን ድረስ የከተማውን ሕዝብ ፍላጎት ማዳረስ ያልቻለበት ምክንያት ምን እንደሆነ ብዙዎቻችን ማናቀውም ስለነበረ፣ በዛ የተነሳ ብዙ ኮምፕላይን እናደርጋለን። የተለያዩ የህዝብ ቅሬታዎችም እዚህም እዚያም ይሰማሉ፣ ሁሉ ጊዜም ይስተናገዳሉ። ከፈረሱ አፍ መስማት ግን ተገቢ ነው ብዬ በስራ አጋጣሚ ብዙ እንሰራለን፣ ብዙ እንጠይቃለን፣ በተለይ ከውሃ እጥረት ጋር ተያይዘው ያለውን ችግር ለመፍታት ነገር ግን በዚህ ደረጃ እየተከናወነ ያለውን ስራ ስጎበኝ የመጀመሪያ ነው ማለት ይችላሉ። በርካታ ጊዜያት ብዙ ጥያቄ ይነሳል። የአዲስ አበባ ከተማ ነዋሪ የውሃ እጥረት ያለው ችግር ይታወቃል። እኛም ብዙ ጊዜ ያንን ቅሬታ ይዘን ነው ወደ ተቋሙ የምንመጣው። ከዛ በኋላ ደግሞ አንዳንድ ሪፖርቶች ሲወጡ የውሃ ሽፋኑ ምን ያህል ደርሷል የሚለውን በቁጥር ከማሳየት በዘለለ ልክ እንደ ዛሬው ምን አይነት ሂደቶችን ነው የሚያልፈው የሚለውን ነገር የመመልከት መረጃዎችን የማግኘት ብዙም አጋጣሚ አልነበረንም። አንዳንድ በተለይ ለውሃ የተሰጠው ትኩረት ከፍተኛ እንደሆነ መገንዘብ ያለውና ይሄ ቀላል ነገር አይደለም። ሌላው ደግሞ ውሃ ጥራት ላይ ብዙ ጥያቄዎች ይነሳሉ። አሁን ለምሳሌ ውሃ ድፍርስ ነው፣ እንደዚህ ነው፣ አጠጡ የሚል በተደጋጋሚ የሚነሱ ነገሮች አሉ። እነሱ ግን ትክክለኛ ሀሳብ አለመሆናቸውን በተግባር ያረጋገጥንበት ነው እና አንዳንዴ ውሃ በፈረቃ የሚታደል ከመሆኑ አንጻር የመጀመሪያው ውሃ በሚለቀቅበት ጊዜ ትንሽ ቧንቧዎቹ በተለይ የብረት ቧንቧዎች የማርጀት አዝማሚያ ስላላቸው እቱንም እየቀየሩ መሆኑን ነግረውናል። ዛሬ እንዳየው ነው ግን ለምሳሌ ከውሃ ጥራት ጋር ተያይዞ፣ ከመበከል ጋር ተያይዞ አንዳንዴ እንደዚህ የሚፈጠሩ ውዥንብሮች ነበሩ። ነገር ግን የአዲስ አበባ ውሃ በምን አይነት የጥራት ደረጃ አልፎ ነው በየቧንቧችን የሚመጣው የሚለውን ለኅብረተሰቡ ተደራሽ ለማድረግ እክል የፈጠሩት ነገሮች ምንድን ናቸው የሚለውን ነገር ያወቅንበት ነው። ስለዚህ አሁን የጥያቄያችንም በዚህ ይቃኛል ማለት ነው። የተነገሩ ችግሮች አሉ። እዚህ እዚህ ላይ ብንሰራ ይህን ያህል ሽፋኑን ማሳደግ፣ ለነዋሪውም ተገቢውን አገልግሎት መስጠት የሚያስችል አቅም እንገነባለን ተብሏል። ስለዚህ ካሁን በኋላ ያለው ነገር ደግሞ ይህንን መከታተል ይሆናል ማለት ነው። እንቅፋት የሆኑባቸውን ነገሮች በምን ያህል ደረጃ እየፈታችሁ ነው የሚለው ነው። የተደረገው ጉብኝት አጠቃላይ ያለውን ሁኔታ ከመረዳት ባለፈም ለሕብረተሰቡ የምናደርሰው መረጃ ውስን እንዳይሆንና ችግሮችንም ያሉ ደግሞ መልካም ተግባራት ሲኖሩ ስኬቶችም ሲኖሩ ከስር ከመሰረቱ በጥሩ ግንዛቤ እንድናያቸው የሚያደርገን ነውና በጣም ደስ የሚል ጉብኝት ሆኖ ነው ያገኘሁት። ለእኔ ጥሩ እውቀትን የሚሰጥ ነው። ምንም እንኳን ችግሮቹ እንዳሉ ቢሆንም በመጠኑም ቢሆን በባለስልጣን መስሪያ ቤት ውስጥ ያሉትን በተለይ ከፋይናንስ ጋር የተያያዙ ችግሮች ለመገንዘብ የቻለን ይመስለኛል። ከዛ አንጻር የከተማዋን ህዝብ የውሃ ፍላጎት ለማሟላት በሚደረጉት ጥረቶች ውስጥ ተሰርተው የተቀመጡ ፕሮጀክቶች ፋይናንስ በማጣታቸው ወይም ደግሞ የአወዳሪዎች ወይም ደግሞ ድጋፍ ሰጪ ዓለም አቀፍ ተቋማት ፋይናንስ ስላላደረጓቸው ለረጅም ዘመን ፕሮጀክቶቹ መንቀሳቀስ እንዳልቻሉ፣ ነገር ግን አሁን የከተማው አስተዳደር ኢኒሽቲቭን ወስዶ በራሱ አይለም ቢሆን የተወሰነ እንቅስቃሴ ለማድረግ አንዳንድ ስራዎችን መጀመሩን ለማየት ይችላል። ከዚህ አንጻር እንግዲህ የአዲስ አበባ ከተማ ቶፖግራፊ ለውሃ ስርጭት በጣም አስቸጋሪ ከመሆኑ አንጻር ውሃን ከዝቅተኛ ቦታ ወደ ከፍተኛ ቦታ ለማድረስ በሚደረገው ጥረት የቅብብሎሽ ቼይኑን አይተነዋል እና ውሃ አንድ ቦታ ኖሮ አንድ ቦታ ለምን ይጠፋል የሚለውን ነገር በበቂ ሁኔታ ያስገነዘበን ይመስለኛል። እውነት ለመናገር በጣም ነው ደስ ያለን። በሚገርም ሁኔታ ዛሬ ከመጡት ውስጥ ዘጠና በመቶ የሚሆኑት ግድቡን ጎብኝተው አያውቁም። ያው የውሃ ችግሩን ያውቃሉ፣ ግን ደግሞ ግድቡ እንዴት ነው ውሃ ተጣርቶ ቤታችን ድረስ የሚመጣ የሚለውን እንዲሁም ደግሞ የተቋሙ ነባራዊ ችግሮች አልተረዱም ነበር በዚህ ልክና፣ እነሱም በጣም ደስተኛ ናቸው። ሚዲያው ተቋሙም ወደ ሚዲያ መጥቶ በዚህ ደረጃ እኛንም ለማሳወቅ የሄደበት ጥረት ጥሩ ነው። በቀጣይ አብረን በመስራት ህብረተሰቡን ግንዛቤ የመፍጠር ስራ ላይ እናግዛለን አብረን እንሰራለን የሚል በጣም ጥሩ ግብረ መልስ ነው ያገኘ ነውና በጣም ደስ ብሎናል የሚዲያ ባለሙያዎች የውሃ ምርት ሂደትን ከመጎብኘትና ከባለስልጣን መስሪያ ቤቱ ጋር ውይይት ከማድረግ በዘለለ ወደፊት የውሃ ቁጠባ ጥቅምን ማህበረሰቡ ውስጥ ከማስረጽ ጀምሮ ሚዛናዊ የሆነ መረጃን ለማህበረሰቡ ማድረስ እንደሚጠበቅባቸውም ተወስቷል። ከሚዲያው የምንጠብቀው በተለይ ደግሞ ያለውን ነባራዊ ሁኔታ በደንብ ተረድቶ ህብረተሰቡን ግንዛቤ ማስጨበጥ ነው። በተለይ አሁን መፈክራችን ምንድን ነው? ጠብታ ውሃን ጠብቅ ነው። ብዙ ጊዜ ውሃ በፈረቃም ቢመጣ ልክ ቤታችን ከደረሰ በኋላ እንደፈለግን እንጠቀምበታለን። ቴራዞን እናጥብበታለን፣ አትክልት በጠራራ ፀሐይ እናጠጣለን፣ ግርግዳ እናጥብበታለን፣ ተሽከርካሪን በጣም እያፈሰስን እናጥባለን። ይሄ ይሄን ሁሉ መተው እንችላለን ማለት ነው። የውሃ እጥረት አለ? አዋ አለ፣ ይታወቃል። እንደውም በመረጃ ደረጃ የተነገረን አቅርቦትና ፍላጎት አንጻር ብዙ አካባቢዎች በፈረቃ የሚታደልበት ሁኔታ ነው ያለው እና ይህ ለምን ሆነ ብቻም ማለት ሳይሆን ጋዜጠኞች ማለት ያለባቸው ይሄ ነገር ምንድነው? ለምንድን ነው እንዲሆነው? ምን ቢደረግ ነው መፍትሄ ሊመጣ የሚችለው? የሚለው የራሳቸውንም አስተዋጽኦ ማድረግ አለባቸው። ምክንያቱም የውሃ ስራ በአጠቃላይ ፕሮጀክቶቹ ከፍተኛ ብር የሚፈልጉ ከመሆናቸው አንጻር አንዱ ትልቁ ችግር የሪሶርስ ወይም የውሃ ለመኖር ሳይሆን ከተማው ላይ ውሃ በብዛት አለ፣ ግን ያን አውጥቶ ወደ ጥቅም ለመለወጥ የፋይናንስ ችግር እንዳለ ተረድተናል። እና ይህ ፋይናንስ የሚቀረፍበትን ሁኔታ ጋዜጠኞችም የበኩላቸውን እገዛ በሙያቸው እገዛ ሊያደረጉ የሚችሉበት እድል እንዳለ ነው። እና ችግሮች ሲያጋጥሙ ደግሞ በቀጥታም ከኃላፊዎች ጋር ተገናኝተን እየተነጋገርን መስራት የምንችልበትን እድል ዛሬ የፈጠረልን ይመስለኛል። ብዙ ሰው ሶሻል ሚዲያው ላይ አለ። እኔም ዩቲዩብ ላይ፣ ቲክቶክ ላይ አለው። እዛ ላይ መረጃዎችን በማድረስ የቻልኩትን አደርጋለሁ። ሌላው የመገናኛ ብዙኃን ባለሙያም በያለበት በተለይም ደግሞ ዛሬ እዚህ የተገኘ ነው። አብዛኛዎቻችን በኤዲተር አርታኢነት ደረጃ ያለንን እና ከስር ያሉ ጋዜጠኞችን ለስምሪት ስንልክ መረጃ እንዲያመጡ ለጥያቄዎች ምላሽ ይዘው እንዲመጡ ስንልክ በእውቀት ላይ ተመስርተን ይሆናል ማለት ነው። አዲስ አበባ ውሃና ፍሳሽ ባለስልጣን ህብረተሰቡ እንደ ከተማ ያለውን የውሃ አቅርቦትና ፍላጎት አለመጣጣም ችግር ተገንዝቦ የውሃ ቁጠባ ባህልን ያዳብር ዘንድ በተለያዩ ቅርንጫፍ ጽህፈት ቤቶች ዓለም አቀፍ የውሃ ቀንን በማስመልከት ከተለያዩ አካላትም ጋር ምክክሮችን ያካሄደ ሲሆን እኛም ለሚኩራ ቅርንጫፍ ጽህፈት ቤት ተገኝተናል። ቅድም እዛ ጋር በፎቶ አይታቸዋል አይደለም? ሌላው እዚህ ጋር ይጠማል፣ እዛ ጋር ግን ቴራዞን ይታጠብበታል። በደንብ አይታቸዋል። ያ ቴራዞን የሚታጠብበት ውሃ እኮ እዛ ጋር ውሃ እንዳይወጣ ፕሬሸሩን ዝቅ እያደረገው ነው፣ እየተቆጣጠረው ነው። በእዛ ቴራዞን የሚታጠብበት ውሃ ቢዘጋ ኖሮ የሆነ አቅም ያገኝና ወደ ላይ ይወጣል። ፎቅ ላይ የሚኖሩ ሰዎች ፈተና የሆነው ማለት ነው። ስለዚህ እንግዲህ ጠብታ ውሃን ቆንጥብ ስንል ከኛ ምን ይጠበቃል? ከምናየው ነገር ምን ይጠበቃል? ቤታችንስ ቢሆን ትንሽ ጠብጠብ የሚለውን ነገር ችላ እንልም ወይ? እንላለን ችላ እንላለን። እና ከዛ አንጻር ከኛ ምን ይጠበቃል? ከባድ ሁኔታ የአዲስ አበባን የውሃ ስርጭት አፌክት የሚያደርጉ ነገሮች ለይተን በተለይ የጥልቅ ጉድጓዶች ውሃ መቆራረጥ ዋነኛው መብራት ነው የሚል ይዘን ብዙ ቦታ ዞረናል። ትናንትና አንድ ዜና ብብ ያለው ከኢትዮጵያ ኤሌክትሪክ ኃይል ለሀአምስቱም የለገዳዲ ጉድጓድ ውሃዎች ፓወር ቅጥያ አጠናቅናል ብሎ ዜና ለቋዋል። ይሄ ትልቅ ነገር እኮ እዛ ላይ ሆነ ነው። ይሄን በዓል ሪሊ በጣም ደስ ብሎኛ። ከውሃ አጠቃቅምና ከብክነት አንጻር የተባለው ብዙዎቹ ተነስተዋል። ብክነት ሁላችንም የምንለው ነው፣ ግን ወደ ማንም የምንገፋው ሳይሆን ብክነትን ራሳችንስ ምን እየሰራን ነው ብለን መጠየቅ ያስፈልጋል። ስለዚህ ከራሳችን ከቤቶቻችን ምክንያቱም እኔ ላልሰራ እችላለሁ፣ ልጆቻችን ምን ይሰራሉ? ልጆቻችን በአግባቡ ውሃን ይጠቀማሉ ወይ? በትምህርት ቤት ውስጥ ያለውን የውሃ ብክነትም ሆነ ጥቅም በተመለከተስ ምን አይነት ግንዛቤ ቤታችን እንሰጣቸዋለን? ምክንያቱም የመልካም አስተዳደር መነሻ ቤተሰብ ነው። መልካም አስተዳደር ማለት መልካም አስተዳደግ ማለት ነው። ሌላ ምንም ትርጉም የለውም። ስለዚህ ይህንን ተግባራዊ ለማድረግ የምንሰራቸው ስራዎች ምን ይመስላሉ? እና ብክነትን ለመቀነስ ሁላችንም አስተዋጽኦ የማድረግ ስራ መስራት አለብን። እናንተም እንዳነሳችሁት በተለይ ብክነቶች አሉ። ውሃ በትክክል በአግባቡ እየተጠቀምን አደለም የሚያባክኑ ሰዎች አሉ። የሚል ነገር በደንብ መያዝ አለበት። በአንድ በኩል በጣም እጥረት አለ ብለን ነው እያነሳን ያለ ነው። በሌላ በኩል ደግሞ ያለአግባብ ብክነት እያመጡ ወይ ደግሞ እየባከኑ ያሉ አካላቶች ስላሉ እዛ ጋር በደንብ ምን መስራት አለብን ተብሎ ቅድም የተነሳ ነገሮች ላይ ሁላችን ቀጣይ የሚሆን አሳሚንት ነው። እንደተባለው በጣም እጥረት እያለ አስፋልት ይታጠባል፣ ግቢ ይታጠባል። ኢብን ሻወር ቤት ገብተን ሻወር ስንወስድ በምን አግባብ ነው እየወሰን ያለ ነው? እጃችን ስንታጠብ በምንድን ነው እየታጠበ? ሪሊ አሁን የውሃ እጥረቱ ባለበት አንድ ጠብታ ውሃ ያስፈልጋል ተብሎ በዚህ ደረጃ ሴንስ አድርገን ባለንበት ደረጃ ሁላችንም ወደ ቤታችን ስንመለስ እኛ ህብረተሰብም እነዚህን ውሃ እንዴት ይጠቀማል የሚል ነገር ያው ሁላችን ስለምናውቀው እዚህ ላይ ስራዎች መሰራት አለባቸው።